በዛኛው ግን አድርግሻል አትሳቅ ነው። ያቡሪ እግዚአብሔር ያክብልን። እንደናደረ ታዲያ አሁን ምን አልኳ

በየሱስ እንዳይመጣ ብቻ አትፍሪ፣ ጆቻዬ። እንዴ፣ አልፈራም ነግሬሻለሁ እኮ ከፈለጉ መጥተው ይዩት። አሁን መርቂልኝ በቃ፣ አባቢ። ድሮም አውቀዋለሁ። አሜን በይ አይስ እንደ ቤዛ ቀጠፍ ማለት አለብሽ። ምርቃት ላይ እንደ ነው። በጤና ላይ ጤና ይስጥ፣ በሀብት ላይ ሀብት፣ ሰላም ውስጥ ካላገባ አግባ፣ ውለድ፣ ክበድ፣ በልጆች በባለቤት ደስተኛ ሁን።

ጸሎት ሰምሮን እንዳልቀጣ ዝም ብለህ የሆነ ነገር የሆነ ነገር ምንም እግዚአብሔር ማመን ዋናው ማመን ነው። እሺ እያልኩ ነበር። ወይ መሲ በናች፣ ወይ ትንሽ ደቂቃ እንዲሉ እንደ እንደው ስሙት፣ እዛ ቤት ያለው እራንሲ ቤት ያለው እኔ፣ ቆይ እራንሲ፣ አንቺ ዝም በይ፣ ዝም በይ፣ ቆይ ልንገርሽ፣ ዝም በይ አንቺ። እራንሱ ቤት ያለው ቀን እንደዛ በሳቅ ያረኩ ሰው አደራ በሰማ አይደለም፣ ጭራቅ አይደለም፣ ጭራቅ ጉሬዛ ልምሰል። ምን አገባ ለነገሩ እኮ ሀሌሉያ መቶ ከሰጣቸው እኛ እንቀጣም። ግን ደግሞ እኔ እኔ መቅጣት ፈልጋለሁ። በቃ እውነተኛው ስነግራችሁ መቅጣት ፈልጋለሁ፣ ገብርኤል ምስክሬ

ከፋኝ አንች አውቀሽ ው ስርዓት አንድ ቲም ነን። አታጓዙ አልቋል። ቾ ኧረ እባክሽ አራት ሺህ ተሰጠሽ ታይሚንግ ላይ ቢሰጡሽስ ይችን ግን መቀጠታችን አይቀርም። ንገሪ ቅጠታችን እንደው ኤች ኤምዬ እኔ እንዳከበርከኝ ቃልን እንዳከበርክ መዳን ልምታመልከው ብትቀጣም ባልቀጣም አይሞቀኝም አይበርደኝም። ቆይ አንዴ፣ ከቅጣቱ በኋላ ነው የምናገረው። ሶስት ደቂቃ ሙሉ እዛ ውሃ ረቃችሁ በማስታጠቢያ አድርጋችሁ ትንሳላችሁ እንደ ውሻ ውሃ። ሁለተኛ ቅጣት ሁለተኛ ቅጣት። ቆይ አንዴ የእንቁላሉ ሁለተኛ ቅጣት ሁለተኛ ቅጣት ሁለት ደቂቃ በጭንቅላታችሁ ትቆማላችሁ። ሶስተኛ ቅጣት እሺ፣ አንደኛ ከውሃ ትልሳላችኋል፣ ሁለተኛ ቅጣት በአናታችሁ ትቆማላችሁ አልኩኝ። ሶስተኛ ቅጣት ኤቲኤም ካርድ እንደዚህ እያደረጋችሁ አስራ አምስት ትይዛላችሁ። እንዲህ ወደ ቅጣት ምንድን ነው የሚያዘው ኤቲኤም ካርዱ? ኤቲኤም ካርድ እንዲታረጉና ከዛን ልቀቅ አርጋችሁ እንደዚህ እንዴት አስቀምጡና ልቅቅ እያደርጋችሁ እንደዚህ። በጭንቅላት መቆሙን ቀይርልኝ። የአራተኛ ቅጣት ንገሪ። እሺ አራተኛ ቅጣት ደግሞ አራተኛ ቅጣት፣ እኔ እንደምላችሁ ካረጋችሁ ብቻ ነው የምትቀጡት። እንደዚህ ሰርክል፣ እንደዚህ ሰርክል ኮልጌት ትቀባላችሁ። አፍንጫችሁ ስር እንደዚህ ታደርጋላችሁ። ከንፈራችሁ እንደዚህ ትቀባላችሁ። ይህ ሶስት ቦታ ካረጋችሁ፣ አራተኛ ቅጣት ኮልጌት ታደርጊላት። ሰማችሁ? እኛ አይናችሁ እንደዚህ ክብብ፣ እንዲህ ክብብ። ስሙ እንደዚህ እንደዚህ እንደዚህ እንደዚህ እንደዚያ እንደዚህ አስላትከን እንደዚህ አስላትከን እሱን ዝም ስንል ሩዝ ብሎ አልከን ዝም አልኩ ቼም ከቤት ይወጣልኝ እሺ ቼምኩት እንደዚህ አይናችሁ ላይ አርጓ አልከን ዝም አልኩኝ በሶስት ሺህ እኔ ግን ምስኪን ሰው ስለሆንኩ አንደኛ እንደውሻው ትልሳለህ ሁለተኛ ቅጣት በጭንቅላት ትቆማለህ ሶስተኛ ቅጣት ኤቲኤም ትይዛለህ አራተኛ ቅጣት ኮልጌት ነው እንዳልኩ ትቀባለህ ቻው ቼም አዝነሽ አዝነሽ እንደዚህ እንደው ኤቲኤም ይዬ እንደው እግዚአብሔር ያክብረህ እንዳከበርከኝ እ ወንድም እመቤቴ የታፈረ እንድታመልከው ብላ የልብን የምሸጥ ኮልጌት ልቀባ ነበር ኮልጌቱ አይ ቲንክ አልቋል ወይዬ እናቴ የቱን መረጣችሁ? ወይኔ የምሰራኝን አሳጣኝ። ኮልጌት አሁን እኔ እንዳልኩት እች ጌም ይኸውልህ፣ እስክታልቅ ከዛኛው ጌም ደግሞ አንድ ደቂቃ ትበደራታለህ። እዚህ ጎበስ አትስጠኝ። አልፈልግም፣ አልፈልግም፣ አልፈልግም፣ አልፈልግም። አሸነፍ አልፈልግም ም ማሸነፍ አልፈልግም። ከአሁኑ ወደ ቀስቴ የሶስት ሺህ ቅጣት መቅጣት መለማመድ አለብህ። አልፈልግም የሶስት ሺህ ቅጣት መለማመድ አለብሽ። ቶሎ በል፣ ከዛኛው ጌም አንድ ደቂቃ ትበደራላችሁ። ነግራችኋል ወደ ሳይሆን በግድ ከንፈርን ደግሞ እንደዚህ ነው የምትቀባው። ከላይ አይደል? ይሙጣልኝ። እዚህ ጋር ያሳይሽ። ተስማማ በአስራ ምናምን ከንፈርን እንዲህ ተቀባ። ከንፈርንስ ከንፈሬ ነው። እዚህ ጋር እንደዚህ አፍንጫችሁንና እንደዚህ ከንፈራችሁን ራንሰ ማቷሽም ኪዳነ ምህረትን አንተ ግን እሺ፣ እንዴት አርጎሽ? እዚህ ጋር ደግሞ እንደዚህ ነው ያለችው፣ እንደዚህ እንደዚህ ነው ያለችው። እሺ፣ ምን ምንድን ነው የሚቀረው? እንደዚህ ከንፈርን ተቀባ፣ እንደዚህ ከንፈርን ከንፈርን እንደ ቻፕስቲክ እንደ ባዝሊን ጉበስ እንደሚያማረብህ በእናትህ፣ እንዲቀሽት ነው እንደው፣ ጥንክ ከዛኛው ግን አንድ ደቂቃ አለ፣ አሁን ነው የተቀባው። አንድ እንትን ላለው ብትል ሞትን ነው ማፋጠነች። እናንተ ሩዝ ብሎ አለን እኮ ኪዳነምህረት ደቅ እንትን ሩዝ አለመጠዋወቅ። እኔ እንደውም እመቤቴን ኮልጌቱን ያረኩላችሁ። ራንሰ ማሳዝናኝ ነው እንጂ ማለት ነው ጸጉሯ የሚበላሻል ብዬ፣ ሁለት ደግሞ ውሃ ቅጣት አይቻልም ብዬ እንጂ ላረጊ ነበረው። በጣም ስርዓት የሌለው ግን ሁለቱም አይቻልም። አንዴ ነው ሆን ይቻል አው ኮርሱም በማሰብ ነው። ትሪፕል ነው ማይ ፋሚሊ ከፈላሁ ዛ ትሪፕል። እኔ ከቀጡኝ ይቀጣሉ አላላዝንም። የሶስት ሺህ ቅጣት አይቀጣም። ራንሰን ብቶ አመጣጥ ላይ ሶስት ሺህ ቅጣት ነው የሚቀጣ እሱ ብቻ ያሸንፍ። ስሜቱን ነው የሚከተሉ እልህ አንቺ እንዴት ነው የምትቀጠለው? ራስ ነው ቁርጥ ባፋችሁ ላጡ። በተለይ ከንፈር ላይ ያለው እረ፣ አይኔ ጋር ያለው አይኔ አይኔ ወስማ፣ እሺ፣ ቁርጥ ባፋችሁ ላጡ ይባላል። ምንድን ነው ኦኬ፣ ተጽፎልኝ ነው የቀጠሁት ነው። አረ ዛሬ ግን እኔ ምንድን ነው እየጠጣሁት እንርጃለ ብቻ ነው።